ዛሬ ብቻ ሳይሆን ነገን ያለመ ዘመን ተሻጋሪ አሻራ የንቆዎች ተግባር ነው። ይህንን የተከተለውና ለአመታት እንዲሰወር የተደረገውን የባህር በር የወደብ ጥያቄ አሁን በሀገር ደረጃ ከፊት እንዲቀድም ተደርጓል። ወደ 130 ሚሊየን ህዝብ ከዓለም ገበያ ታጥሮ እንዲቆይ ማድረጉ ትውልድ ተሻጋሪ እዳመተው ስለሆነ ኢትዮጵያን የሚያክል 130 ሚሊየን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይሄንን መዘንጋት አያስፈልግም። የጂኦግራፊ እስረኛ መሆን ለምንጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ ይህ የሆነው የሀገሪቱ አቅም እያደገ መምጣቱን ተከትሎ በሁለንትናዊ ልማት በቂ ትኩረት ስለሚሻ መሆኑ ነው የዘርፉ ምሁራን የሚያነሱት። ከዚሁ ጋር ተያይዞ የሚነሳው ጥያቄው ለራስ ፍላጎት ብቻ ሳይሆን የጋራ ጥቅምን ያማከለ ስለመሆኑም ይጠቅሳሉ። ኢትዮጵያ 120 ሚሊዮን እስከ 130 ሚሊዮን ትልቅ የዓለም ገበያ መሳብ የሚችል ሀይል ነው። ልማት ለማምጣት የሚችል ሀይል ነው። ከራሱ አልፎ ለዓለምን ሰላም ለማምጣት የምችል ትልቅ አቅም ነው አለ። ለዚህ ጥያቄ መነሳትም ሆነ መግፋት ቀዳሚ ምክንያቱ የደህንነት ጉዳይ ስለመሆኑ የሚገልጹት የዘርፉ ባለሙያ ፍትሐዊ ታሪክና ተፈጥሮም የሚደግፉት ነው ይላሉ። ይህም ቀጣናዊ ትስስርን ይጠብቅና መፍትሄውን ለተዋንያን ክፍት ያደረገ ስለመሆኑ ይጠቅሳሉ። ሁማኒ ቲዮሪ ነው የምንለው። ሁማኒ ቲዮሪ ሶስት ነገር ላይ መሰረት ያደረገ፣ አንደኛው ሴፍቲ የምንለው አለ፣ ሁለተኛው ሴኩሪቲ፣ ሶስተኛው ሪስፔክት። ስለዚህ የሰውኛ ፍላጎት ነው የሰው ፍላጎት ሚያድግ አገር ስለሆነ ይህ ሲሆን ሪሌሽንንም ጠብቋል፣ ቀጠናዊ ትስስርን ጠብቋል፣ አለም አቀፍ ህጎችን እነዚህን ነገሮች አድርጎ ነው። ይሄ ማለት ሴፍቲ አደጋ ውስጥ ነው ያለ ባህር ወደብ ወይም አክሰስ ቱሲ ካላገኘው ሴኩሪቲ አደጋ ውስጥ ነው። ሪስፔክት እየተደረግኩ አይደለም። ስለዚህ እነዚህ እነዚህ ነገሮች ሌሎቹ አገሮች እንዴት ይረዱኛል በሚለው ንግሮች ተጀምሯል። ንግሮቹ የመጀመሪያው ሀሳቡ ፍትሐዊ ነው፣ ህጋዊ ነው፣ ህጋዊም ነው፣ ታሪካዊም ነው። በባህር በር ዙሪያ ኢትዮጵያን ወደ ጎን በመተው መጓዝ እስካሁን የቀጠሉ የሰላም ጥረቶችንም ወደ ጎን እንደመተው ይቆጠራል። እንደ ባለሙያዎቹ ምልከታ፣ ጥያቄው በቀጥታም ሆነ በተዘዋዋሪ የሚመለከታቸው አካላት የመፍትሄው ተጋሪ በመሆን የኢትዮጵያ ደህንነት የእኛም ነው ማለት እንደሚገባቸው ያሳስባሉ። ኢትዮጵያን ከባህር ከቀይ ባህር አካባቢ ላይ አርቆ ልታሰብ አይችልም። የቀጠናው ሰላም ያለ ኢትዮጵያ ተሳትፎ ሊሳካ ስለማ አይችልም። ሶማሌ ማለት ሶማሌ ወንድሞቻችን ምን ያክል ኢትዮጵያ አስተዋጽኦ እንዳደረገች በሰላማቸው አገረ መንግስታቸው ግንባታ ማጽናት ላይ ሉዓላዊነታቸውን ይዘው እንዲጠብቁ ለቀጠኖ ስር ያደረጉትን ነገር ይታወቃል። ጅቡቲም በተመሳሳይ መልኩ ይህንን ማሳካት የሚያስችል ግዙፍ ሀገራዊ አቅም መኖሩም ይነሳል። ከእነዚህ አቅሞች ውስጥ ቀዳሚው የኢትዮጵያ ዲፕሎማሲ ከቤት የሚጀምር መሆኑ ነው። የእኛ ዲፕሎማሲ ከቤት ነው የምነሳው። እዚህ ያለ ማህበረሰብ ማዶ አለ ሱማሌ እዚያ እዚ ያለው ኢትዮጵያ ሶማሌ እዛ ሱማሌ ደ ሱማሌ አፋር አለ፣ ኤርትራ ውስጥ አለ፣ እዚ ቦረና ኢትዮጵያ ውስጥ አለ፣ ኬንያ ውስጥ አለ፣ ኑዌር ኢትዮጵያ ውስጥ አለ፣ ኑዌር ደቡብ ሱዳን ውስጥ አለ። እንደዚሁ ተላዩ ቢረ ሰቦች አሉና በጎ ተጽዕኖ እዚህ ኢትዮጵያ ውስጥ ጥሩ ነገር ካለ ወደ ሌላም ይዛመታልና ኢትዮጵያ እንግዲህ ከሄን ሁሉ መጠቀም ኤግዞስቲቭሊ በምፈለገው መልክ በተቀናጀ ሁኔታ መስራት ከተቻለ ኢትዮጵያ የወደብም ይሁን የማንኛውም ያለባትን ሀገራዊ ችግር ብሔራዊ ጥቅም ማስከበር የሚችል አቅም አለ። ልምድ የካበተ ልምድ አለ። የባህር በር ለማግኘት የሚደረግ የትኛውንም አይነት ዲፕሎማሲያዊ አቅም አሟጦ መጠቀም እንደሚገባም ተመላክቷል።